ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋ ጥግብ ነኝ፣ አብራችሁን ቆዩም ለቀጣይ የምርት ዘመን የተሻለ ምርት ለማግኘት የአፈር ማዳበሪያ በወቅቱ እንዲደርስ የማዕከላዊ ጎንደር ዞን አርሶ አደሮች ጠየቁም ለምርት ዘመኑ የሚውል ከ81 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ መሰራጨቱን የገለጸው የዞኑ ግብርና መምሪያ በቀሪ ጊዜያት አስፈላጊውን የሰው ሰራሽ ማዳበሪያ ለማሰራጨት በቅንጅት እየተሰራ ነው ተብሏል። ዝርዝሩን አገኘዋ ቦ ያቀርበዋል። አርሶ አደር ካሳው በቀለና አርሶ አደር አስፋው ጥላሁን በምስራቅ ደንቢያና በላይ አርማጭ ወረዳዎች በግብርና ስራ የሚተዳደሩ ሲሆን ለ2017 18 የምርት ዘመን የተሻለ ውጤት ለማግኘት ማሳቸውን እያዘጋጁ መሆናቸውን ያነሳሉ። ለጥረታቸው መሳካት ደግሞ የማዳበሪያ አቅርቦት ወሳኝ በመሆኑ ግብዓቱ እንዲቀርብላቸው አርሶ አደሮቹ ይጠይቃሉ። ወስዶ ለአርሶ አደሩ ተሎ ለማድረስ ወቅታዊ ሁኔታው ላይ ህርሰ ከተማ ላይ ብቻ አስቀምጦ ንውሰዱ የተባለ አርሶ አደሩ እንጂ በየመሰረታዊ ማህበራቱ አቅርቦ የፍላጎታቸውን ውሰዱ የተባለ ነገር ባለመኖር ነው እንጂ አርሶ አደሩማ በጣም ፍላጎት አለው። ማዳበሪያ ፍላጎቱ በጣም በጣም ፈላጊ ነው። ሀገራችን ሁሉም ነገር ያለ ማዳበሪያ ስለማይሆን ወረዳው ላይ ገብቷል፣ ግን ማከፋፈል አልተደረገም። የቀበሌው እንዲገባ አልተደረገም። ምንም ችግር የለብንም። ቀጠና በጣም ሰላም ቀጠና ነው ያለው፣ ግን አልገባም። እንደኛ ቀበሌ አልገባም። ዝናብ ከዘነበ በኋላ መንገዱ ለተሽከርካሪ ምቹ ስለማይሆንና ለማጓጓዝም አስቸጋሪ ስለሚሆን ቀደም ብሎ ሰው ሰራሽ ማዳበሪያው መድረስ እንዳለበት አርሶ አደሮቹ ተናግረዋል። ለ2017 18 የምርት ዘመን ለማዕከላዊ ጎንደር ዞን ከ158 ሺህ ኩንታል በላይ የአፈር ማዳበሪያ መቅረቡን በፀሐይ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒዮን የአቅርቦት ክፍል ኃላፊ አብሽ ካሳ ጠቅሰዋል። ለማዕከላዊ ጎንደር ዞን ወደ 61806 ኩንታል ለ201718 ምርት ዘመን በፀሐይ ዩኒየን በኩል ይቀርባል ተብሎ እስካሁን ድረስ ወደ 158739.5 ኩንታል ወደ ማዕከል ቀርቧል። ከቀረበው የአፈር ማዳበሪያ ውስጥ ከ81000 ኩንታል በላይ ለአርሶ አደሮቹ መሰራጨቱን ደግሞ የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ ንጉሴ ማለዳ አብራርተዋል። አሁን ባለው ደረጃ ላይ ወደ ወረዳዎቹ ደግሞ ከ111870 ኩንታል በላይ ወደ መሰረታዊ ህብረት ስራ ማህበር ወደ ወረዳዎቹ ያወርንበት ሁኔታ አለ። ከዚህ አርሶ አደሮች የገባ ደግሞ 81622 ኩንታል በላይ የሚ የሚሆነውን እስከ ትላንት ድረስ ለአርሶ አደሮቹ ማድረስ ይችለናል ማለት ነው። ካለፈው አመት ጋር ሲነጻጸር በዚህ አመት የተሻለ የማዳበሪያ አቅርቦት መኖሩን የጠቀሱት አቶ አብሽ እየቀረበ ያለው ግብዓት በወቅቱ ለመሰረታዊ ህብረት ስራ ማህበራት ና ለአርሶአደሮቹ ማድረስ ይጠይቃል ብለዋል። ስቶራችን ላይ እንደሚታዩት እየተራገፈ ነው። 77672 ኩንታል ስቶራችን ላይ አለ። ይህም በቀጣይ እንግዲህ ወደ ወረዳዎች ወደታች ይወርዳል። ይኸው እንግዲህ የማዳበሪያ አመጣጡን ስናየው ከባለፈው አመት በዚህ አመት ክልሉ በሚያደርግልን ከፍተኛ ድጋፍ በዛ ያለ ግብአት በሰፊ እየቀረበልን ያለበት ሁኔታ አለ። አርሶ አድሮ ግብአትን ተጠቅሞ እየተሻለ እንዲያመርት ማዳበሪያ የማሰራጨቱ ተግባር በቅንጅት እየተሰራ መሆኑን አቶ ንጉሴ ተናግረዋል። የዞኑ አስተባባሪ ኮሚቴ የግብአት አስተባባሪ ኮሚቴው ና የወረዳ መስተዳደሮች ጋር በየደረጃው ካሉ የግብርና ቤተሰቦች ጋር እየተነጋገር ከአገር መከላከያ ሰራዊት ና ካድማ ብተና ዞኑ ውስጥ ባሉ የጸጥታ መዋቅራት ጀባ እየተካሄደ የአፈር ማዳበሪያው እየተሰራ ያለበት ሁኔታ አለ። የግብዓት ስርጭቱ ወደ ወረዳና ህብረት ስራ ማህበራት ከደረሰ በኋላ የሚመለከታቸው አካላት በፍጥነት ለአርሶ አደሩ እንዲደርስ አቅጣጫ መቀመጡን የጠቀሱት አቶ ንጉሴ ቀድሞ ለሚዘሩ የአዝርት አይነቶች ግብዓቱ ቅድሚያ ይሰጣል ብለዋል። ለመጪው የትንሣኤ በዓል የእርድ እንስሳትን በተመጣጣኝ ዋጋና በበቂ ሁኔታ ለማቅረብ ዝግጅት መደረጉን የማዕከላዊ ጎንደር ዞን እንስሳትና አሳ ሀብት ልማት ጽሕፈት ቤት አስታወቀም። የጽሕፈት ቤቱ ኃላፊ ዶክተር ምስጋናው ታከለ እንዳሉት ከ278 ሺህ በላይ የበሬ ሰንጋዎችና 430 ሺህ በግና ፍየሎች በተመጣጣኝ ዋጋ ይቀርባሉ። 380,000 በላይ ዶሮዎችንና ከ31 ሚሊዮን በላይ እንቁላል በበቂ መጠንና በተመጣጣኝ ዋጋ ለማቅረብ ዝግጅት መደረጉንም ዶክተር ምስጋናው ጠቁሟል። ከ149000 በላይ ወጣቶች ኢንተርፕራይዞችና አርሶ አደሮች የእርድ እንስሳትን ለገበያ በማቅረቡ ተግባር የተሳተፉበት መሆኑንም ኃላፊው አረጋግጠዋል። የባል ምርቶችን በተመጣጣኝ ዋጋ በቀጥታ ለተጠቃሚው ለማቅረብ የመሸጫ ሱቆች መዘጋጀታቸውንም ተናግሯል። ማህበረሰቡ ወደ ተዘጋጁ የገበያ ማዕከላትና ሱቆች በመሄድ ምርቶችን በተመጣጣኝ ዋጋ እንዲገዛ ኃላፊው መልእክት አስተላልፈዋል። በእርድ ወቅት አስፈላጊውን ጥንቃቄ በማድረግ የቆዳና ሌጦ ምርት ለተፈለገው ዓላማ እንዲውል ማህበረሰቡ የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። መረጃውን ያደረሰን የማዕከላዊ ጎንደር ዞን የመንግስት ኮሚዩኒኬሽን መምሪያ ነው። አዋሽ ባንክ መጪውን የትንሣኤ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው 150 የጎንደር ከተማ ነዋሪዎች የዕለት ምግብ ድጋፍ አደረገም። ድጋፍ የተደረገላቸው የህብረተሰብ ክፍሎች ባንኩ ባደረገላቸው እገዛ ደስተኛ መሆናቸውን ተናግረዋል። ዝርዝሩን አዲስ ዓለማየሁ እንደሚከተለው ያቀርበዋል። የአዋሽ ባንክ ጎንደር ቅርንጫፍ መጪውን የፋሲካ በዓል ምክንያት በማድረግ በጎንደር ከተማ በኢኮኖሚ ገቢያቸው ዝቅተኛ ለሆኑ መቶ ሃምሳ ዜጎች የዕለት ፍጆታ ምግብ ድጋፍ አድርጓል። ወይዘሮ ዚይን መብራቱ ደግሞ ድጋፍ ከተደረገላቸው ወገኖች መካከል ይገኙበታል። ከሰላሳ አራት ዓመት በላይ በአእምሮ ጭንቀትና በሚጥል በሽታ እየተሰቃዩ መሆኑን ነግረውናል። ጧሪ ደጋፊ እንደሌላቸው የነገሩን ወይዘሮ ዚይን በእንቅርት ላይ ጆሮ ደግፍ እንዲሉ የዕለት ገቢያቸው አነስተኛ መሆኑ በዓል ሲመጣ ይበልጥ እንደሚያስጨንቃቸው አጫውተውናል። ባንኩ ለባለሙያ ባደረገላቸው ድጋፍም ደስተኛ መሆናቸውን ተናግረዋል። እየታሱን ባመንኩት ጊዜያት ግን ከመስጀን ደ ጌታ ከወር ምስጋና ይግባው፣ ምስጋናው አይጉደል። እንግዲህ ድርጅታችን እያስፋፋ ይሄድ ጌታ። ልክ እንደ ወይዘሮ ዝይን መብራቱ ሁሉ አባለሙ መርሻና እማዊ አንጓጅ ሲሳይን የድጋፉ ተጠቃሚ ሆኖን ያገኘ ናቸው። ለተደረገው ድጋፍም ምስጋና አቅርበዋል። በጣም ደስ አለኝ። ስንወር ዛሬ ይኸው ጎንደር ከገባሁ ስልሳ አምስት ዓመት ነው። እንደዚህ አላይቼም አለው። ሲርበኝ ደረሳችሁልኝ፣ ሲደክመኝ አሳርፋችሁኝ። ተለለ የለኝም፣ ዝም ብዬ መዋለሁ። እግዚአብሔር ይስጥልኝ። ባንኩንም ያስፋው ጌተ እናንተ ነው ያሰንብትልኝ፣ አሳቢ ስጣችሁ ተባረኩ፣ ብሩቅ ቅዱስ ሁኑ እናቶች። በሀገር አቀፍ ደረጃ 60 ሚሊዮን ብር ተመድቦ አዋሽ ባንክ ለአቅመ ደካሞች ድጋፍ እያደረገ መሆኑን የነገሩን ደግሞ በባንኩ የአዘዞ ቅርንጫፍ ስራ አስኪያጅ ዲያቆን ሰለሞን አለሙ ናቸው። በጎንደር ከተማ 150 ወገኖችን ተጠቃሚ ማድረግ ተችሏል ብሏል። ለ150 ሰዎች ነው ድጋፍ እየተደረገ ያለው በገንዘብ እንግዲህ እያንዳንዱ ሰው የተሰጠው 25 ኪሎ ዱቄት ባለ አምስት ሊትር አንድ ዘይትና ለበዓል መዋያ ሁለት ሺህ ብር ነው እና በገንዘብ ወደ ስምንት ሺህ አካባቢ ሊደርስ ይችል ይሆናል። የፋይናንስ ተቋማት ከሚጣልባቸው ሀገራዊ ኃላፊነቶች ባሻገር በተቋቋሙበት አካባቢ የሚገኘው ማህበረሰብ መደገፍ አንዱ ተግባር ነው ያሉት ዲያቆን ሰለሞን ባንኩ ከዚህ ቀደም በጣና ሐይቅ ተንሰራፍቶ የነበረውን እምቦጭ አረም ለመከላከል አስር ሚሊዮን ብር ድጋፍ ማድረጉን አስታውሰዋል። ኃላፊነቱን በመወጣት ደግሞ እንደዚሁ አስተዋጽኦ ማህበራዊ ኃላፊነትን በመወጣት በደንብ በተደራጀ መልኩ እያደረገ ነው ያለው በዚህ አካባቢም ቢሆን ለመጀመሪያ ጊዜ ለምሳሌ በክልላችን የእምቦጭ አረም በጣና ሐይቅ ላይ አስቸጋሪ በነበረበት ጊዜ አስር ሚሊየን ብር ድጋፍ በማድረግ አስተዋጽኦ ያደረገ ነው። ሌሎችም አስተዋጽኦች እያደረገ ነው። የዛ አካል ነው ይሄም የማህበራዊ ኃላፊነትን የመወጣት አካል ነው። በጎንደር ከተማ ባለ ምክንያት በማድረግ ለዝቅተኛ ወገኖች ድጋፍ ያደረገው አዋሽ ባንክ በቀጣይም ማህበራዊ ኃላፊነቱን አጠናክሮ እንደሚቀጥል አስታውቋል። የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳት፣ ውበትና አረንጓዴ ልማት ጽፈት ቤት ከጎንደር ዩኒቨርሲቲ ጋር በመተባበር በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የጽዳት ዘመቻ መርሃ ግብር አካሄደም። የሆስፒታሉን ጽዳት በመጠበቅ ተላላፊ የሆኑ በሽታዎችን ቀድሞ መከላከል እንደሚገባ ተጠቁሟል። ያየፈንቴ በዝርዝር ተመልክቶታል። የጎንደር ከተማ አስተዳደር አካባቢ ጥበቃ፣ ጽዳቱ፣ ውበትና አረንጓዴ ልማት ጽህፈት ቤት ከጎንደር ዩኒቨርሲቲ ጋር በመተባበር በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የጽዳት ዘመቻ መርሃ ግብር አካሂዷል። የሆስፒታሉን ቅጥር ግቢ በማጽዳት ላይ ያገኘናቸው የጽዳት ሰራተኞች ሆስፒታሉ የከተማው ማህበረሰብ የጤና አገልግሎት የሚያገኝበት ቦታ በመሆኑ የማህበረሰቡንና የህሙማንን ጤና ለመጠበቅ የሚያግዝ ተግባር እንዳከናወኑ ነግረውናል። ስሜወርቅ መኮንን ይባላለሁ። ይህን ስናጸዳኛ በጣም ደስ ነው የሚለን ለምን እዚያውን ታመው በር ላይ ለመንቀሳቀስ ለምን ሲወጡ ሰዎች ጽዱ ሆኖ ሲያዩት ከበሽታቸውም የመፈወስንትን አላቸው። መልሰንም እኛም መጠን እንታከምበት ህሙማንም ስንጠይቅ ያው ዘና ብለን ደስ ብሎ የምንድበት ግቢ ነው። ማስተዋል ጋር ድባላለሁ አጠቃላይ እንደ ጎንደር ክፍለ ከተማ እንደኛ እንደ ዞብል ክፍለ ከተማ ጽዱና ውቡ አድርጎ ለመታየት ጎንደርን የበለጠች ለማድረግ ከዚህ በበለጠ ለመስራት እኛ ተግተን ጽዳቱን በደንብ አድርገን እያጸዳን እንገኛለን። የጎንደር ከተማ አስተዳደር አካባቢ ጥበቃ፣ ጽዳቱ ውበትና አረንጓዴ ልማት ጽህፈት ቤት ኃላፊ ሆና ለማሻግሬ ለህክምና አገልግሎት የሚመጡ የማህበረሰብ ክፍሎችን ጤና ለመጠበቅ ከጎንደር ዩኒቨርሲቲ ጋር በመተባበር የሆስፒታሉን ጽዳት የመጠበቅ ስራ እየተከናወነ መሆኑን ገልጸዋል። የዚህ የጽዳት ዘመቻ አላማው አጠቃላይ በከተማውና በተለይ ደግሞ ይሄ የሪፈራል ሆስፒታሉ ትልቅ ተቋም በመሆኑ ይህ ተቋም ለታካሚዎች ንጽህናውን የጠበቀ ምቹ እንዲሆን ለማድረግ በጋራ የጽዳት ዘመቻ እያካሄድን ነው። ምንገ ነው። የሆስፒታሉ ጽዳት ሲጠበቅ በንጽህና ጉድለት የሚመጡ ተላላፊ በሽታዎችን ለማስቀረት ጉልህ ሚና አለው ያሉት ደግሞ በጎንደር ስፔሻላይዝድ ሆስፒታል የህክምና ጤና ሳይንስ ኮሌጅ እና አጠቃላይ ስፔሻላይዝድ ሆስፒታል ቺፍ ኤግዚክዩቲቭ ዳይሬክተር ዶክተር አይንሸት አዳነ ናቸውም ያው ህክምና አገልግሎት ሲሰጥ ለህሙማንና ለጠያቂዎች ደግሞ በሽታን ከመከላከል አንጻር በተለይ ንጽህና መጠበቅ እጅግ አስፈላጊ ነው። ተላላፊ በሽታዎች የሚተላለፉት በተለይ ከቆሻሻ ጋር በተያያዘ ስለሆነ ወባን ጨምሮ ሌሎች ተዋሲያን፣ ንጽህናው ያልተጠበቀ ሆስፒታል ውስጥ ታካሚዎችም አገልግሎት ሲያገኙ እንዲሁም አስታማሚዎች ሲመላለሱ የተለያዩ ተላላፊ በሽታዎች ስለሚተላለፍ ስለሚይዛቸው ስለዚህ በሽታን ከመከላከል አንጻር በጣም እጅግ ወሳኝ እና ቁልፍ ሚና አለው። በተለይ የአካባቢ ንጽህና መጠበቅ ጽዱ አካባቢ መኖር ለማህበረሰብ ጤና ወሳኝ መሆኑን ያነሱት አቶ ሆን አለም የጎንደር ከተማን ጽዳት ለመጠበቅና ውብ አካባቢን ለመፍጠር 13 ማህበራትን በማደራጀት እየተሰራ እንደሚገኝ ተናግረዋል። ጎንደርን ከተማ ጽዳትና ውበት ለመጠበቅ በርከት ያሉ ተግባራት እየተከናወኑ ነው። 13 ማህበራት በዚህ ዘርፍ የተሰማሩ አሉ። በስራቸው ወደ 828 አባላት አሉት። በዚህ የሚካሄድ የጽዳት ዘመቻ አለ። ይሄ በየቀኑ የሚካሄድ የመደበኛ ተግባር ነው። ህብረተሰቡ በሳምንት አንድ ጊዜ አካባቢውን እንዲያጸዳ ለማድረግ የሚሰራ ስራ አለ። አካባቢው እንዳይበከል ለህብረተሰቡ የጤና ችግር እንዳያጋጥም የሚደረግ ተከታታይነት ያለው የጽዳት ዘመቻ እያካሄደ ነው ያለው። ወደ ሆስፒታል ለመገልገል የሚመጡ አካላት የሆስፒታሉን ጽዳት ሊጠብቅ በሚችል መልኩ እንዲገለገሉ ማሳስበዋል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ ይጠገም ነበርኩ። ጤና ይስጥልን።